መስፍን ነበር ብለኛል። አዎ ምንድን ነው ይሄ እኛ ያገኘነው ሰነድ፣ ምን ቢኖረው ነው መስፍን እዚህ ድረስ ሊመጣኝ? እሱማ ከየት አውቃለሁ? መስፍን ማለት እኮ እንደዚህ ተናግር የሚጨርሰው ሰው እኮ አይደለም። መስፍን እኮ በጣም ከባድ ሰው፣ በጣም ከባድ። ይሄ የምልህ መስፍን እንዳይመስልህ። መስፍን ተንኮለኛ፣ በጣም ከባድ፣ በቀላሉ የምታገኘው ሰው አይደለም። ዶክመንቱ እኮ የአንተ ደሞዝ ጭማሪ ነው ብሎ የሰው ግድያ ሊሆን ይችላል አንበሳ ናችሁ። የሆነ ትችል አላችሁ። በቃ ሰውን እንዴት አድርጋችሁ ማወጣጣት እንደምትችሉበት፣ ሰውን እንዴት አድርጋችሁ መከታተል እንደምትችሉ፣ እንግዲህ ከእናንተ ወጣቶች ብዙ ነገር ይማራሉ። እናንተ የአቅማችሁን በጣም ታግላችኋል። እስካሁን ድረስ በጣም በጣም በጣም መመስገን ያለባችሁ ሰዎች ናችሁ። አብዛኞቻችሁ እነሱ ጋር ስትሄዱ የእውነት ለሌላው እንትን በጣም እስከ አሁን እነዚህ የሚሰሩት ስራ ለአንድ ሰው ወይም ለሁለት ሰው አይደለም፣ የእውነት የህዝብ እንትን ነው እና በጣም ብዙ ሰው ቪዲዮ ለሌላ ሰው ቢሆን እስከ ሰላሳ እስከ ሀያ ሺ ላይክ ታደርጋላችሁ። እነሱ ጋር ግን ብዙም ይሄ ሁሉ እየደከሙ የእነሱ ሰብስክራይብ እና ላይክ የእውነት ሲያንሳቸው ነው። አስር ሺ ሀያ ሺ ምንም ለነሱ ሲያንሳቸው ነው የሆነት ብዙ ሰው ቪዲዮውን ያያል፣ ግን ሰብስክራይብ አያደርግም። ለምን እንደሆነ አላውቅም፣ ግን ከገባችሁ አይቀር ሰብስክራይብ አድርጉ። እነዚህ ሰዎች እየለፉ እየደከሙ ነው፣ ቢያንስ እናንተ እንኳን በላይክ ብቻ እንትን በሏቸው ማለት ነው። ላይክ አድርጉ። ስትገቡ የሆነት ምንም አትከፍሉም እኮ መልካምነት ከዚህ ነው የሚጠብቀው ለመልካምነታችሁ ደግሞ አንዳንድ ደጋግ ይሆናችሁ አላችሁ ያው ላይክ እየረሳችሁም ሊሆን ይችላል አይደወት ነው ግን ስገቡ ሁላችሁም ላይክ አድርጉ እኔ ጋ ብቻ ሳይሆን እነዘላለም ልውልም ማለት ነው ላይክ የነሱ በጣም አነስተኛ ነው ይሄ ለሌላ ሰው ቢሆን ይህ ዝም ብሎ ፕራንክ ምናምን ሲሆን እኮ እናቃልን እስከ ሀያ ሰላሳ ሺህ ላይክ ታደርጋላችሁ ግን ደህና ነገር ሰው አይወድም ከነገራችን ሁልጊዜ እንትን ነው የሚፈልገው ከዛም ይመስለኛል ለማንኛውም ዙሮም ቀረም እንግዲህ ዋናው መስፍን የተባለው ሰውዬ እሱ ነው አይደለም የሚለውን እንግዲህ በምን እንደሚጠራ አላውቅም። መስፍን ከሆነም እንደው እግዚአብሔር ይመስገን። ከዛ ደግሞ ሌላም ስላለ እሱ ማን ነበር ስሙ? ከነ ከመስፍን ጋር አብሮ የሚሰራ ስሙ አያዘኝም። አሁን በቅርቡ ነው እሱ ሰውዬ ታወቀ። ከሱ ጋር እንግዲህ ሄርሜላ አብራ የሄደችው ከሱ ጋር ነው። ስለነሱም አብረው እንትን ይላሉ። ሌላው ደግሞ ዘላለም እርግጠኛ ሆኖ መስፍነህ ብሎ እያፋጠጠው ነው። እንግዲህ እነሱ እንደምትቀጥቅጥ አድርገው ነው የቀጠቀጡት። ሲገባው ነው መስፍንም ባይሆን እራሱ የመስፍን ተላላኪም ቢሆንም እኳን መቱት፣ እኳንም መቱት። ምክንያቱም እነሱ ሰውን እያሰቃዩ ነው። ማህሌት በምን አይነት ሁኔታ እንዳለች ፈጣሪ ነው የሚያውቀው። በህይወት እንዳለች ተናግረዋል። አልሞተችም። መቃብሩ፣ ምኑ ሁሉ ነገር ያሰት እንደሆነ ተናግረዋል። ዞሮ ቀረ ግን ሌላው ይቅርና አሁን ላይ ሰውየው ሲጀምር ለምንም ነገር የሚመለስ አይደለም ለምንም የሚራራ ሰው እንዳልሆነ ከአክስቷ እስከ አክስቷ ባል ድረስ እነሱ ራሳቸው ያዩትን ተናግረዋል። ሌላው በጣም የሚያሳዝነው ደግሞ ይሄ ሁሉ በእነሱ ብቻ ሳይሆን በሌላ በሌላ ሰው ራሱ እንደሚሰራ የሌላ ሰው ራሱ ንብረት በጣም ብዙ ያልታየ ገና ምንም እንትን ያልተባለ። የነ ሄርሜላ ሄርሜላ አልኩኝ መሃሌት ብቻ ሳይሆን የሌላ ሰዎችም እንደዚህ የእናት አባታቸውን ውርስ በራሳቸው እንትን እያደረጉ እንግዲህ እነዚህ ሰዎች የተሰማሩት ይህ ሁሉ ብር የታመጡ ይህ ሁሉ ብር እንግዲህ ለእያንዳንድ የስልክ ጥሪ የስልክ እንትን ከዶክተር እስከምን በሱ በኩል የሚሰሩ ሰዎች እስከ መቶ እስከ ሁለት መቶ ከዛም በላይ እየተከፈላቸው ነው። እሱ ይሄ ሁሉ ብር ከየት አመጣው? ያንን እኛ ብዙ ጊዜ እኔ በጣም እንትን ይለኛል። ግን እሱ ሰውየው ስራ ልክ እንደ ስራ አድርጎ የሰውን ንብረት የሰውን እንደዚህ ልክ እንደነ ማህሌት ሌሎችንም እንደዚህ እያጭበረበረ የእነሱን ንብረት ወደ ራሱ እንትን እያዞረ ከሱ ጋም አብሮት የሚሰራም ከጀርባም ብዙ ሊኖሩ ይችላሉ። ዋናው እንኳን በህይወት ኖረች እሷ፣ ልጅቷ ካለች እንግዲህ ንብረታቸውም ይመለስላቸዋል። ልክ እንደ ሄርሜላ ማለት ነው። ከምንም በላይ እሷ በህይወት መትረፏ ነው። ሌላው ደግሞ መስፍን፣ እውነት መስፍን ካሆነ አሁን የተያዘው ሰውዬ፣ ካሁን በኋላ የዘላለም እና የሉሉ ድካምም ራሱ ይቀንስላቸዋል። እስካሁን ድረስ በጣም ደክመዋል። በጣም ርቀት ሂደዋል። በተለይ ዘላለም በጣም ነው የሚያሳዝነው። ቤት ውስጥ ባሉ ቤተሰብ በሷ በሚስቱ ቤተሰቦች፣ ከወንድሟ እስከ አክስት የተባለችው እንግዲህ ብዙ ከማን መስፍን ጋር አብረው እንደሚሰሩ በብር ሰጥቷቸው ሌላ ሰው ዘላለምን እንደ እስከ ማስገደል ድረስ ዘላለም የሚወጣበትን ሁሉ ጀግናችን እንግዲህ መስፍን የተባለው ጉድ ጉዳ ጉድ ካለበት ሆቴል አስሶ አስሶ አስሶ እንግዲህ በቁጥጥር ስር አውሎታል። መስፍን ነው አይደለም የሚለውን እንግዲህ እያጣራ ነው። ምክንያቱም እነሱ በፎቶም በምንም ስለማያውቁት መስፍን የትኛው እንደሆነ ምንም። እኔ እኮ እስካሁን ድረስ መስፍን እነሱ የሚያውቁት ነው የሚመስለኝ፣ ግን እነሱ ራሱ መስፍንን ያው በአካል ስላላዩ ሰውየው መስፍን የትኛው እንደሆነ እስካሁን ድረስ ግራ የሚያጋባ ነገር ነው። ግን ምንም ሆነ ምንም ይሄ ሰውየው የሚለው እንግዲህ እኔ ዋናው ሹፌሩ ነኝ መስፍን አይደለውም እያለ ይከራከራል። እንግዲህ መስፍን ይሁን አይሁን የሚጣራ ይሆናል ማለት ነው። ግን እርግጠኛ ሆኖ ዘላለም መስፍን ነህ፣ አንተ ነህ እያለ ያፋጠጠው ነው ጀግናችን ማለት ነው። ወንድ ልጅ ይወለድ ከማለት ወንድ ልጅ ይወለድ ኖ እንድ ወንድ ልጅ ተወልዶ ካልሆነ እንዳባቱ ምናምን ምናምን ምናምን እያላችሁ እንግዲህ እናንተ ራሳችሁ ግጠሙት ማለት ነው። የእውነት ቃል የለኝም ለአንተ ለበልባለ ወንድማችን ጀግና አንበሳ እንዳንተ አይነቱ ሺ ይወለድ። የእውነት ረ በስማ በዛ ስትሄዱ ዘላለም በዛ ስትሄዱ ዘላለም በዚህ ስትመጡ ደግሞ ልውል እያስጨነቋቸው ነው። በሁለቱ አቅጣጫ መሄጃቸውን መግቢያቸውን እያሳጧቸው ነው ጀግኖቻችን ማለት ነው። እድሜ ለእናንተ የእውነት ቃል ቃል ራሱ ሰው ስራቸውን እንግዲህ ከታወቀባቸው ምንም አለ ምንም፣ ዋናው መታወቁ ነው። እንደምንም ደርሰውባቸዋል የሚሰሩትን ስራ አሁን ላይ እንግዲህ ምን እንደሚሆን አዳሚ አይታወቅም። እነሱ ራሱ ጥንቃቄ ያደርጋሉ። ቤት ውስጥ አብረው ሲኖሩ አሁን እኮ እንደተለያዩ ነው የተነገረው ከጓደኛው ጋር ዘላለም። ያው በዛ የመጣ ባለፈው ታግታ በነበረው ቪዲዮ አይታችኋል። እንግዲህ ወንድሟ ምን እንደ እየሰራ እንደነበረ አክስት የተባለችው ምን እየሰራች እንደነበረ አይታችኋል። ለሱ መለያየታቸው ጥሩ ነው። ለሱ በጣም ጥሩም አይደሉም። ለሱ ከጀርባ ሌላ ነገር እያሰቡ ስለሆነ መለያየታቸው እንደውም ለሱ ጥሩ ነገር ነው ማለት ነው። ይሄ ሰውዬ ደግሞ እንግዲህ እውነት ሆኖ መስፍን ከሆነ ፎቶ ቢኖር ወይ መስፍን እንደሆነ ራሱ ከአንድ ሰራተኛ ቢያወጣጡ ሊነግሯቸው ይችላሉ። እነሱ ምክንያቱም እንትኑ ስለማያውቁ ሰውየው መልኩን አያውቁም፣ ስሙን ብቻ ነው የሚያውቁት። ስለዚህ አብሮ የሚሰራ ሰራተኛ እስካሁን ድረስ በጣም ብዙ የመስፍን ተላላኪዎች ይዘዋል። ከሱ አንዱን አምጥተው እንግዲህ መስፍን መሆኑን እነሱ መናገር ይችላሉ፣ ምክንያቱም እነዛኞቹ ስለሚያውቁት ማለት ነው። ሆነም ቀረም ተይዟል። የመስፍንም ሆነም አልሆነም ዋና ሹፌሩ ነኝ አለ፣ ምንም አለ ያው እንግዲህ በእጃቸው ገብቷል። ጀግኖቻችን በጣም ለነሱ ቃል የለኝም ማመስገን ራሱ ሲያንሳቸው ነው የእውነት ከማመስገን በላይ በላይ ቢኖር እነሱ በጣም ጀግናዎች ናቸው። በቃ ምንም ነገር ከነሱ ተደብቆ እንደማይቀር ተናግረዋል፣ ድሮም በፊትም እራሳቸው ተናግረዋል። አሁንም እኳነ ሰውዬው እንደዚህ እኳነ ርቀት እየሄዱ እየደረስበት እኳ ምንም የሚያፍር ነገር አይደለም ሲጀመር ማለት ነው። ለምንም ነገር ርራይ እንደሌለው ተናግረዋል። አክስቱም ተናግራለች። ያክስቱም ባል ተናግሯል። ምን ያክል አረመኔ ጨካኝ እንደሆነ ለምንም እንደማይመለስ ሰው አሁን እሱ ከነሱ እጅ ሲገባ ምን እንደሚገጥመው እንግዲህ ታላችሁ ማለት ነው። እስከ መጨረሻው እኛ ማየት ብቻ ነው ስራችን። የነሱ ድካማቸው ራሱ እግዚአብሔር ይመስገን፣ ደክመው አለፍተዋል አሁን ይሄ ሁሉ ስቃያቸው በዚህ ከቋጩ ከሱ ጀርባ ሆነው ብዙዎች ለሱ ምን አይነት ሴራ እንደሚጠነስሱለት ራሱ የዘላለም የሚስቱ ዘመዶች እነሱም ብዙ ስለታወቁ አሁን ብዙም እንትን የሚላቸው አይመስለኝም። ከነሱ ሁሉ እራሳቸውን መጠበቅ አለባቸው። ከእግዚአብሔር በታች ደግሞ ያው ሰው መጠበቅ፣ ሰው መጠራጠር ግድ ነው። ብቻ እግዚአብሔር ይመስገን። ጀግኖቻችንን ማመስገን ነው፣ እግዚአብሔር ይመስገን ማለት ነው። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ሁላችሁም ስትገቡ ላይክ እያደረጋችሁ ጀምሩ። ለምታበረታቱኝ እህት ወንድሞች ደግሞ ከልብ ከልብ ነው የማመሰግነው። ሰላም ፍቅር ተመኘውላችሁ፣ በያላችሁበት ሰላማችሁ ብዜት ይበል። እንወዳችኋለን። ሰላም፣ ሰንብቱ ልበላችሁ። ደና ቆዩ። አመሰግናለሁ። ባይ ባይ።